ማን አለ እንደኔ ጀግና? ማን አለ እንደኔ ሀያል? ሁሉም ከእኔ ስር በታች ነው። እኔ ብቻ ሀያል፣ እኔ ብቻ ጀግና። ዝም በል! እኔ ከአንተ እበልጣለሁ። ማነህ? እራስህን አሳይ። እኔ ሀያሉ ሞት ነኝ። ሞት? አንተና እንዴ ከኔ የምትበልጠው አንተ እኮ ኤልያስና ሄኖክን በቁጥጥር ስር መዋል ያቃተን፣ እኔ ከአንድ ተበልጣለሁ። እኔ ሀያል ነኝ። ኢዮብን ከአንድም ሶስቴ ምንም ያህል ብትፈትነው አልጣልከውም። እኔ ግን በመቃብር ስራው እየዋለሁ። እኔ ሀያል ነኝ። እኔ አልፈተንኳቸውና ያልጣልኳቸው ቅዱሳን ማን አለ? የእሴ ልጅ ንጉሥ ዳዊትን ተመልከት። ኦሬዮንን አስገድዬ ሚስቱን አስቀምጬ ዳዊትን በዝሙር ጥየዋለሁ። እኔ ኃያል ነኝ። ታዲያ እኮ ንጉስ ዳዊት ንስሐ ገብቶ ከእጅ አመለጠ። ከእኔ እጅ ግን አላመለጠም። ምን እሱ ብቻ የእሱ ልጅ የሆነው የናዝሬቱ ኢየሱስ አንተ ምንም ያህል በገዳመ ቆሮንጦስ ብትፈት ነው ሶስት ዓመት በፈሪሳውያን ብትፈት ነው ልታሸንፈው አልቻልክ። እኔ ግን እኔ ኃያሉ ሞት ግን በመቃብር አዋልኩት። እኔ ኃያል ነኝ። አዳምና ልጆቹ በእኔ ስር ናቸው። ማንም ከእኔ ክንድ አያወጣቸውም? ክርስቶስ እንኳን በመቃብር ይዤዋለሁ። ሁለታችሁም ተሸንፋችኋል። እና ማን አሸነፈ? አንተነህ ኢየሱስ ክርስቶስ፣ እሱንማ በመቃብር ካዋልኩት ሶስት ቀን ሊሞላው ነው። ክርስቶስ ለአንቀላፉት በኩራቱ ከሞት ተነስተዋል። መቼ? እንዴት ነቢያትና ሐዋርያት ተሳልቀውባችኋል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን።